ሰላም ጤና ይስጥልኝ። ወዴት ይጃብሻ ቻናል ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ አትክልት በማካሮኒ እንዴት አድርጌ እንደማዘጋጅ ነው ይዤላችሁ የመጣሁት። መልካም ቆይታ እንዲሆን እየተመኘው ወደ ቪዲዮ ገባለሁ። በመጀመሪያ እንደምታዩት የምፈልጋቸውን አትክልቶች እንዲህ በመከታተፍ እጀምራለሁኝ። ካሮቱን እንዲከፍከፍ ከፍ ከፍ አድርጌ እከታተፋለሁ። በመቀጠል ድንች እጠቀማለሁ። አንድ ድንች እሱንም እንደዚሁ ልጬ በተመሳሳይ እሱንም ከትፋለው። ምቀቅለው መኮሮኒ ረዘም ረዘም ያለ ስለሆነ ከመኮሮኒ ጋር እንዲመጣጠንልኝ ሳይዙ እንደዚህ ከፍ ከፍ አድርጌ ነው ምከታተፈው። እንዲሁም አረንጓዴ ፋሶ ልያ በመቀጠል አንድ ሽንኩርት እንዲሁም ነጭ ሽንኩርት ሁለት ራስ የሚሆን ሁለት ፍሬ ማለት ነው እጠቀማለሁ። ከዛን መጥበሻ ይንጥጅ ያለው መጥበሻው ትንሽ ዘይት ሶስት ማንኪያ የሚሆን ሾርባ ማንኪያ የሚሆን ዘይት ነው ያደረኩት። ዘይት አላበዛውኝም በማድረግ ድንቹን እንደዚህ አበስለዋለሁ፣ እጠብሰዋለሁ ማለት ነው። በትንሽ ዘይት ሁሉንም ሌላ ዘይት ሳልጨምር እንደዚህ እየጠበስኩኝ አወጣዋለሁ። በትንሽ ዘይት እንደዚህ አትክልቶችን መጠባበስ እንችላለን። የግድ ብዙ ዘይት ጨምረን መጥበስ አይኖርብንም። ካሮቱንም እንደዚህ በተመሳሳይ፣ ከዛን እዛው ላይ ሽንኩርቱን ጨምሬ ሽንኩርቱን አበስላለሁ። እንዲሁም ነጭ ሽንኩርት ከዛን እንደዚህ አንድ ላይ እሳት ገባ እንዳለው፣ ቅመም ነጭ ቅመም፣ እንዲሁም የድንብላል ዱቄት፣ ከዛን በመቀጠል ሚጥሚጣ ጨምራለሁ። ወይ እናንተ ከፈለጋችሁ ሚጥሚጣውን ማውጣት ትችላላችሁ። ግን ቆንጆ ነው ቆንጆ ጣዕም ይሰጠዋል። እጅግ በጣም ቀላል ስራ ነው። ምንም የሚከብድ ነገር የለውም። ከዛ ቅድም የጠባበስናቸውን አትክልቶች በመጨመር አዋህዶ አለው። አትክልቶች ደግሞ እንደዚህ ሲጠበሱ ቆንጆ በጣም ነው የሚጣፍጠው። ቆንጆ ጣም ነው ያለው። እዚህ ላይ ጨው በመጠኑ ጨምራለሁ። ከዛን እንደምታዩት አትክልቱ ተሰራ ማለት ነው፣ አለቀ። ምንም የማይከብድ ነገር ጊዜ የማይወስድ ነው፣ ቀላል ነው። እዚህ ጋር እንደምታዩት ማካሮኒ ጥጃ አለውኝ። ማካሮኒውም እየበሰለ ነው፣ ተሰናወጠዋለሁኝ። ካጠለልኩት በኋላ ኦሊቭ ኦይል በመጨመር እንደዚያ አዋህደዋለው ከዛን፣ ለገበታ እናቀርባለን ማለት ነው። ይሄንን ማባያ አትክልቱን በፈለግነው ነገር በሩዝም፣ በዳቦም፣ በእንጀራም፣ በፈለግነው ነገር መመገብ እንችላለን። እኔ ግን በመኮሮኒ ለመመገብ ፈልጌ ነው እና ደግሞ ልዩ የሆነ ጣም ቆንጆ ነው። አንዳንዴ ከስልስ ደግሞ በአትክልቶች እንደዚህ እየሰራን መኮሮኒን ሩዝን ብንጠቀም ቆንጆ ነው ለማለት ነው። ይሄንን በማዋሃድ እንመገባለን ማለት ነው። ሌሎችንም አይነቶች አትክልቶችን መጠቀም እንችላለን። ያው እንደምታዩት ቆንጆ ነው። ደሞ ቀምሰን ደሞ እናየዋለን። የእውነት እናንተ ሞክሩት እንደዚህ በአትክልት በመኮረኒ ምናምን እያደረጋችሁ ማለት ልዩ የሆነ ጣዕም ያለው ቆንጆ ነው፣ ይጣፍጣል እና ደግሞ ቀላል የሆነ ስራ ነው። በተለይ እንደዚህ በጾም ሰዓቶች ላይ እንደዚህ አይነት ነገሮችን እየሰራን ብንመገም ጥሩ ነው ብዬ አስባለሁኝ። የዛሬ ቪዲዮ እንግዲህ ይሄንን ይመስላል። ከወደዳችሁት ላይክ አድርጉ። ያላችሁን ማስተያየት ኮመንት ላይ ያስቀምጡልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የቴጃ በሻ ቻናል ቤተሰብ ሁኑ። ባይ፣ ሰላም ሁኑ።